አህያው ያወራችሁ አይደል? አዎ አዎ፣ የበላይ ሰብ ታሪክ ማለት ነው። የበላይ ሰብ ታሪክ በዚህ ቃል መሰረት ውሸት ይሆናል ማለት ነው። ለምን በላይ ሰብ ተፈርዶለት ነው መንግስተ ሰማያት የገባው? እ ፍርድ ሲካሄድ ሚዛን አምጡ ብሎ እግዚአብሔር መዝኖ፣ ማርያም ጥላዋን ጥላ አስገባች ይላል። ዱርዬና ሽፍታ ይገባል ማለት ነው። በማርያም አጭበርባሪነት የስላሴ መንግስት ተንዶ እነዚህ ቅዱሳን ሰዎች ግን ፍረድልን ብለው ሲሉት ለእያንዳንዳቸው ነጭ ልብስ ተሰጣቸው። ለምንድን ነው ያልፈረደላቸው? ቆዩን ነው የተባለው ደግሞ የሚገደሉ ዘንድ ያላቸው የባሪዎችና የባልንጀሮቻቸውና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እረፉ ተባለላቸው። ፍርድ አልተሰጠም ማለት ነው። በአንድነት ነው የሚፈረደው እንጂ በየተናጥ አይፈርድም። እናንተ ጋር ግን ፍርድ አለ ተብሎ በላይ ሰብ ተፈረደለት ይባላል። ተራ የባልቴቶችና የደብተራ ቅዠት ማለት ነው። መጽሐፍ ቅዱስ ላይ ግን ፍርድ ፍረድልን ብለው ያሉ እነዚህ ቅዱሳን ስለ ክርስቶስ ኢየሱስ ነፍሳቸውን እስከ ሞት ድረስ ሳይሰስቱ የታረዱ እነዚህ ቅዱሳን አባቶች ፍረድልን ብለው ሲሉ ነጩ ልብስ ተሰጣቸውና ጥቂት ዘመን ረፉልን ረፉ ብሎ ተባለ ይላል። አሁን እነዚህ ሰዎች ስለሌላ ሰዎች ጸለዩ ይላል። ቅድም የነገርሽኝ እህትየው ፀዲ ታሪኩ ችግር የለውም፣ አስተካከልከው። ምንም ችግር የለውም። ያው የታሪክ እኔ እንትን ስላልስለማለው እና ትልቁ ነገር እንዴት አወቅ። የታሪክ አይደለም ቅዱሳን ሰዎች ስለኛ የሚማልዱበት ብለው እነ መዝሙር ያሬድ የሚባሉ ቀልደኞች ሲቀልዱ ሲቆይ፣ ጥያቄን ሳልጨርስ ለምን ዘጋኸው? ትልቁ ነገር ይፈረድ አይፈረድ እንዴት አወቁ ነው። እንዴት እንዴት ይፈረድ አይፈረድ እንዴት ታወቁ? አሁን ለእግዚአብሔር እስከ መቼ ነው ማትፈርድ የሚሉት? እኮ እየተመለከቱ ነው፣ ምድር ላይ ያለውን ነገር እየሰሙ እያሉ ስለሆነ ነው። ቃየል እና አቤልን ታውቂያቸዋለሽ አይደል? ወንድማማቾች ናቸው። ቃየል አቤልን ገደለዋል። የወንድምህ የደሙ ድምፅ ከምድር ወደኔ ይጮኋል ብሎታል አይደል ጌታ። አዎ ደም ይጮኋል አየሽው? ፀዲ፣ ደም ይጮኋል፣ ደም ይናገራል። ምን አገናኘው ከዚህ ጋር? ደም ይናገራል፣ ደም ይናገራል። እጅግ ስሚኝ እህት፣ እየተጠቀምሽ ያለሽ ደም ይጮኋል፣ ደም ይናገራል ወይ ብዬሽ ስልሽ፣ እስኪ። አዎ ይጮኋል፣ አዎ ይናገራል። በይ እያሳሳትኩሽ፣ ኩሻ አይደለም። ደም ይጮኋል፣ ይናገራል፣ አይናገርም አይናገራ ጋባ ጥያቄ ነው የምጠይቀኝ። መጽሐፍ ቅዱስ ስለማታነቢ ነው አፀዲ አንቺ ዝም ብለሽ ጊዜሽን በከንቱ እያሳለፍሽ። ደም አይጮህም አይናገርም ማለሽ፣ እንዴት እንደሚጮህ እንዴት እንደሚናገር ላሳይሽ። የደም ንግግር የሚሰማ ጌታ፣ የደም ንግግር እኔ እናንቻ አንሰማው፣ ጌታ ግን ይሰማል። ዘፍጥረት መጽሐፍ ምዕራፍ አራት ያው አንቺ አይጮህም አይናገርም ነው ያልሹ፣ አይደለ? ኦኬ። ቃየል ገደለው፣ ወደ ሜዳ ተነሳ፣ ገደለው። እግዚአብሔርም አለው ያው ዘፍጥረት መጽሐፍ። ማን አፈራት? እግዚአብሔርም ቃየልን አለው፣ ወንድምህ አቤል ወዴት ነው? እርሱም እኔ አላውቅም፣ የወንድሜ ጠባቂ እኔ ነኝን ካለ በኋላ ጌታ አለውም ይላል ምን አደረገህ? ምን አደረገህ? የወንድምህ የደሙ ድምፅ ከምድር ወደ እኔ ይጮኋል ይላል። ደም ድምፅ አለው የለውም? ንግግር አለው የለውም? ፀዲ፣ እንዲህማ ተጽፏል እኮ። ግን እንዲህ ተጻፈ ማለት ደም አፋለው ማለት አይደለም። ኦኬ፣ ደም ድምፅ አለው ማለት አይደለም። ግን እግዚአብሔር በከንቱ የፈሰሰችን ደም እንደሚበቀል ለማስገንዘብ መሰለኝ። እሺ መሰለሽ? ኦኬ ደም ህይወት አለው የለው የለውም። እሺ መቼም ፈርዶብኛል መቼም ፈርዶብኛል ብየርባል እናረጋ እናደርጋለን። ኦኬ ዘሌዋውያን አስራ ስድስት ቁጥር እኔ አሁን የደም ጥያቄ እኮ የለብኝ። ያልጠየኩትን ነው የምትመልስልኝ። አረግሬ የታረዱ ሰዎች ነፍሳት ከመሰዊያው በታች ነው አይደለ ያየህ? ስለ ደም ቆይ፣ ደማቸውን የጮኸው ልትለኝ ነው። ቆይ ለምን ቸኮልሽ? እያሳየን ያለ ነው። ለምን ቸኮልሽ? ኦኬ ዘለያውያን አስራ ስድስት

ኦኬ። ከስር ኮመንታተሮች ጥቅስ ስላኩለት እያሉ ነው። አይ ጴንጤ ቤት ነው ስልኬ እምቢ ስላለኝ ልጆቼ ጌም እንደዚህ ዳውንሎድ እያደረጉበት ጴንጤ ቤት ታዩ ኦርቶዶክሳዊ ነው ዝም ብሎ ተኝቶ ሲፈሳ የሚውል መጽሐፍ መጽሐፍ ቅዱስ የማያነብ በኢንጤ ቤት ብራዘር እንዲህ የለም። ኦኬ፣ እህትየው እንደዚህ ይላል። በደም ውስጥ ሕይወት እንዳለ ከእስራኤል ልጆችም ወይም ከመካከላቸው ከሚኖሩት እንግዶች ማናቸውም ሰው ደም ይበላ፣ ደም በሚበላው በዚያ ሰው ላይ ፊቴን አከብድበታለሁ ያም ሰው ከሕዝቡ ለይቼ ያጠፈዋለሁ ካለ በኋላ የስጋ ሕይወት በደም ውስጥ ነውና ደሙም ከህይወቱ የተነሳ ያስተሰርያልና በመሰዊያው ላይ ለነፍሳችሁ ማስተሰራ ይሆን ዘንድ እኔ ለእናንተ ሰጠው ይላል። በደም ውስጥ ምን አለ ይላል የእግዚአብሔር ቃል ህይወት። እሱ ከህይወት በደም ውስጥ ነውና ደሙም ከህይወት የተነሳ ያስተሰርያል። በደም ውስጥ ምን አለ ህይወት ማለት ነው። ስለዚህ ዘፍጥረት መጽሐፍ ምራፍ በማደም ውስጥ በክርስቶስ ደም ይሄ እህትዬ፣ ክርስቶስ አይደለም። እዚህ ጋር ያለው ዘሌዋው ያለ አይ ነው። ኦኬ። እኮ ታዲያ እኛ ደም ስንለግስ ህይወት አለው ማለት ነው። እህትዬ፣ እኔ አንቺን ከፈለግሽ እኮ አጋባኝ ኤርሚ። እሺ እሱ ይሁን። እነዛ ነፍሳት የተባሉት ገና ብዙ ግራ አጋባሻለሁ፣ በእግዚአብሔር ቃል ማለት ነው። ግራ የተጋባሽው እኔ ግራ ላጋባሽ ብዬ ሳይሆን ከተቀበልሽው ተረት የተነሳ የእግዚአብሔር ቃል ጋር ይጋጭብሻል። ከዛ ምን አለው ጌታ የወንድምህ አለውም፣ ምን አደረገህ? የወንድምህ የደሙ ድምፅ ከምድር ወደ እኔ ይጮሃል አለ። ደሙ ይጮሃል አይደል? ወደ እግዚአብሔር። እግዚአብሔር የሰማው ነገር አለ አይደል? ከደም ውስጥ በአጭሩ ያሉ ነገር ነው። ደም ጸዲ ደም ይናገራል። የደምን ንግግር ግን ማን ነው የሚሰማው? እግዚአብሔር ብቻ ነው የሚሰማው። እግዚአብሔር ብቻ ነው የሚሰማው። ደም ይጮሃል ወይ ደግሞ እዚህ ይጮሃል ብሎ የሚለውን ደም ይናገራል ብሎ የሚለውን ዕብራውያን መስ መጽሐፍ ምዕራፍ አስራ ሁለት ላይ አዲስ ኪዳን ላይ ሄጄ ላሳይሽ። ጸድዬ እህቴ ስሚኝ፣ ቅኗ፣ እህቴ ስሚኝ፣ ቅኗ፣ እህቴ ስሚኝ። ምዕራፍ አስራ ሁለት ቁጥር ሀያ አራት ያው የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤል ደም ይልቅ የሚሻለውን ወደሚናገር ስለፍጥረት ላይ ይጮኋል ይላል። እዚህ ይናገራል ይላል። የማን ደም ከማን ደም ጋር ያነጻጸረው? የኢየሱስን ደም ከአቤል ደም ጋር ያነጻጸረው። እዚህ ጋር የዕብራውያን መልእክት ጸሐፊ ምን አለ ታዲያ? የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል ይላል። ከአቤል ደም ይልቅ የሚሻለው የማ ደም ነው? እዚህ ጋር የሚናገረው ብሎ ያለው የማ ደም ነው? የኢየሱስ ከአቤል ደም ይልቅ እንዲሻለ ያደረገው ምንድን ነው? የኢየሱስ ደም ምንድን ነው የሚናገረው? ምሕረትን አይደል? የአቤል ደም በወንድሙ ላይ ምንድን ነው የጠይቀው? ፍርድን። አየሾ። ከዚህ የተነሳ ከአቤል ደም የሚሻለውን የሚናገረው የኢየሱስ ክርስቶስ የጌታችን ደም ሲሆን የአቤል ደም በንጽሮች የቀረበው የአቤል ደም በወንድሙ በቃይ ላይ ፍርድን ሲጠይቅ የኢየሱስ ደም ለእኔና ለአንቺ በስሙ ላመኑ የኃጢአታቸውን ይቅርታ ያገኙ ዘንድ ዛሬም ምህረትን ይለምናል። አንድ ጊዜ የፈሰሰው ደም ይናገራል። የደምን ንግግር የሚሰማ እግዚአብሔር ነው። እሺ በቃ እሺ፣ አመሰግናለሁ እቸኩላለሁ ነው። ቴንክ ዩ። ኦኬ፣ ወንድሞች መቀጠል ችላላችሁ። ቤካይ ብዙ እንትን አላልኩም። ኦኬ፣ ሌሎች እንግዲህ ካለው ቤካ ወይም የምትለዋለ። ሶሪ፣ ቅድም ስላቋረጥኩ ነው። ይሰማል ድምጽ ለእናንተ የሆነ ኤርሚ ትሰማለህ? ሰላም ልላችሁ ቤካ፣ አለ እየሰማ ነው ወይስ ማይክ ሚውት ነው? እያወራ ከሆነ ርሚነት ምናል ከአባኩ የምትለው ካለ፣ ቅድም አቋርጬ ነበረ እና አይ ነው ቅድም እኮ ልጁ ስለ ገድላትና ድርሳናት እና ታምራፉን እዛ ውስጥ ተደበቅ ነው ምናም ብሎ ሲል ምን ኦርቶዶክስ ተዋህዶ ቤተክርስቲያን ገድላት፣ ድርሳናት የሚውትን አንቀበልም ብሎ ይፋዊ መግለጫ የሚለውን ጥያቄ ልጠይቅ ነበረ። ብቻ ብለ እኛ ክርስቲያኖች ነን እና አብዛኛውን ጊዜ አሁን ላይ ኦርቶዶክሳውያን ያመጡት ፋሽን አለና ወደ ገድሌ ልትደበቅ ነው ምናምን ድርሳናት እሱ ልጠቅስ ምናም ይላሉ እና ተዳምነውበት። አረ እንዴ የሚገለገሉበት አማርኛ ግን የሚጠቀሟት ለምንድን ነው? እኔ እሱን የሚገርመኝ፣ ከምንም በላይ የሚገርመኝ ነገር እሱ ነው። ሄዳውን ገልህ ከፍተህ ልትደበቅ ነው ይላሉ። ዋራስ ሚን መጽሐፍ ቅዱስ ብቻ ብለው የሚያምኑ ከሆነማ ሳ እግዚአብሔር ይመስገን ዌልካም ቱ ወደ ፕሮቴስታንት እምነት እንላለን። እንግዲህ ወደ ክርስቲያኑ ህብረት፣ ወደ እውነተኛ ቤተክርስቲያን እንኳን በሰላም ተቀላቀላችሁ ነው ምንለው። እኛ ቢኮዝ መጽሐፍ ቅዱስ ብቻ ለምናምነው እኛ ነን። የሐዋርያቱን ትምህርት በክርስቶስ ትምህርት ያለ ነው እኛ ብቻ ስለሆንን ማለት ነው። አብዛኛውን ጊዜ ይመጡና ልክ ኤርሚ እንትን ጥያቄ ያለኛሉ። ኦኬ ጠይቅ ዳኒ ጥያቄ ያለ ይጠይቅ እስኪ። ከዚያ ደግሞ አሁን ደግሞ ገላት ውስጥ ሄደ ልትደበቅ ነው ያሉ በስመ አብ ነገር የው እንዴት ነው የሚዬን ላብዬ ከሆነ ነገር ሰላም ለእናንተ ሆነ፣ ኤርሚዬ። ሁላችሁንም አመሰግናለሁ። በጉንጭ በጉንጭ አሪፍ ዲስኬሽን ያለውን ነገር ሳልጨርስ ግን ጥሩ ነው እንደዚህ አሁን ጥሩ ነው ማቋረጥ እና ምንድን ነው ኦርቶዶክሳውያን ገብታችሁ ገድላችን ሰዓት ላይ ትደበቅ ነው ካላችሁ አንቀበልም ብና በቃ በይፋ ነገሩ ከዛ በኋላ ኦኬ መጽሐፍ ርስ ብቻ የሚለውን ነገር ስላመናችሁ በዛ እንወያያለን። ነገር ግን እናንተ ቤት ውስጥ ያለውን ሁሉን የመገልገል በሁሉ የመጠቀም እናንተ ጋር ካሉት መጽሐፍቶች ሪፈር የማድረግ መብት አለን። በቃ መብታችን የተጠበቀ ነው የሚሆነው እና ለዛ ነው ቅድም ላይ እንደዛ ብለው ሲል ጊዜ ኬት ይጥቀስል ከቁራን ወይስ ከየትኛ ከቡዲዝም አይነት መጽሐፍ ከዝኬት የምጣ በናም ብኮል ጠይቆ ነበር። እናንተን ሄደ ተረበክ ብሎ ሲል አንተን ወስዶ ኦርቶዶክሳዊ የሚያደርጉት ነገርና ሌሎች ወንድሞቻችንን ወስዶ ኦርቶዶክሳዊ የሚያደርጉት ነገር ነው የሚገርመው። ዳግዬ እንደውም አሪፍ ቪዲዮ ሰርቷል፣ በሚገርም ሁኔታ ማለት ነው። አሪፍ አድርጎ ጳጳሱ ያሉትና ዲቅ ጳጳሱ ማረድ ያሉት ያሉትና እንዲሁም አንዱ መምህር ያለውን ነገር ሶ እናንተ ኦርቶዶክሳዊ ያመታችሁ በገድላ ትርሰናት አትጠቀሙ ብላችሁ አትበሉ እንጠቀማለን። አሁን እንጠቀማለን በደንብ አድርገን እና እሱን ለማለት ብዬ ነበረ። ድምነት ብዙ ጊዜ ጠጠራ መሰለቀጥልበልል መሰለ ገድላትና ድርሳናት ስጣ ትደበቁ ሲሉ እኔ በሆን እደበቃለሁ ነው የምላቸው። ለምን መሰለ ገድላትና ድርሳናት መጽሐፍ ቅዱስ ናቸው። ምክንያቱም መጋቢ ሐዲስ ምን ብለዋል? ዶክተር ዘበነ ምን ብለዋል? ገድላት መጽሐፍ ቅዱስ ናቸው፣ መጽሐፍ ቅዱስ ገድላት ናቸው ብለዋል። ስለዚህ ገድል ውስጥም ልግባ፣ መጽሐፍ ቅዱስ ውስጥም ልግባ፣ ሁለቱም ለኦርቶዶክሳያኖች ያው ነው። እኛ እና ምንም እንደዛ ብንል በእነሱ ግን ቤተ ክርስቲያን ገድል ውስጥም ተደበክ ብትለኝ መጽሐፍ ቅዱስ ውስጥ እንደተደበኩ ነው የሚቆጠረው። መጽሐፍ ቅዱስ ውስጥ ሲደበቅ ደግሞ ገድል ውስጥ እንደተደበኩ ነው የሚቆጠረው። ቀጥሉና በተራዬ ደግሞ ምላትን ላለው ተባረኩ። በዚሁ በዚሁ በል በዚሁ ልበል በዚህ ልበል። እሺ በዚህ ቶሎ ቶሎ ልበል። እንግዲህ ብዙ ወንድሞችን እያየው ነው። ዳግዬ ያለች ዳንዬ ሰላም ብያለው። ብሩኬ፣ ቤካዬ፣ ኤርሚዬ፣ ቢንዬ ሰላም ሰላም ብያለው። ባጭሩ ጸዲ ብትቆይ ኖሮ ጥሩ ነበር። ታች ካለሽ ይህን ስሚኝ። ኪዳን የተገባላቸው ቅዱሳን ሰዎች ያድናሉ ወይ ነው እረሱ። ለነገሩ ኪዳን እኮ ሳይገባላቸው እንኳ ያድናሉ። እናንተ ቅዱሳን እናንተ ቅዱሳን ኪዳን ሳይገባላቸውም ያድናሉ። ነገረ ማለ ብትመለከች በምሳሌነት ማለት ነው በገጽ 33 ላይ ተኮንነው ሲወርዱ በኃጢአታቸው ተኮንነው ደጋህነ መንግስተ ሰማያት ያገባሁት ተገርፌ ተገፍፌ ተሰቅዬ ተሸንክሬ ሞቼ ተነስቼ አይደለምን አላት። አንቺም ደግሞ ለእነዚህ ነፍሳት በኃጢአታቸው ካልሞትሽላቸው ዘላለም በገሃነመ እሳት ወርደው ይቀራሉ አላት። በመጀመሪያ ነገር እዛ ጋር ቅድም የውሸቱ ኢየሱስ መሆኑን የምታውቁት እዚያ ቤት፣ ይሄ በተለይ ገድሉ ላይ ያለው ደቂቃ አዳምን አወጣው ካላት በኋላ ሌላ ደቂቃ አዳም አለ እንዲህ ያልወጣ ነው። ግማሽ ነበር ያወጣው የእነሱ ኢየሱስ እዚህ ጋር እኔ አውጥቻ ያለ የሌለ አንቺም አውጪ ብሎ ነገር አለ እንዴ? በቃ ካወጣ ኮ ወጥተዋል፣ ሁሉም ማለት ነው። ውሸት መሆኑ የምታዩት እሺ። ጥሩ እኛ ግን አሁን በእረሱ ወደ እረሱ ልመለስ። እዛ ቤት በተገባላቸው ቃል ኪዳን ይህን ያደርጋሉ፣ ይህን አያደርጉም ይባላል እንጂ ባልተገባላቸውም ቃል ኪዳን ተከራክረው እነሱም እንደ ኢየሱስ ሞተው ያወጣሉ። ልጨርሷ ምን ይላል? እርሷም እመቤታችን እግዝእትነ ማርያም፣ እነዚህ ነፍሳት ዘላለም በገሃነመ እሳት ወርደው ሲቀሩ ወይ ከሚቀሩ ለማለት ነው አንድ ጊዜ አይደለም ያው ሰባት ጊዜ ልሙት ብላ ሞታለች። ኋላም ለፍጥረት ሁሉ መጽደቂያ ሆና ተገኝታለች። ስለዚህ አንዴ ሳይሆን ሰባት ጊዜ ሞታ ለፍጥረት ሁሉ መጽደቂያ የሆነች ማርያም አለች። እዛ ቤት ስለ ቤዛነት ስናወራ ብዙ በጣም ብዙ ብለናል። እዚህ ላይ ማርያም ቤዛ አይደለችም ስንል ይህንንም እያሰብን ነው እንደ ኢየሱስ ሞታ ለፍጥረት መጽለቂያ ሆና ተገኝታለች። ስለሚል የእናንተ ቤት መጽሐፍ አልሞተችም ፍጥረት የሚጸደቀው በእሱ አይደለም። ፍጥረት ቤዛነት የሚያገኘው በእሱ አይደለም ብለን ይሄን ዘግተነዋል። ከዛሬ ወደ ስጋ ግን ደግሞ ምንድን ነው የሚያስኬደው? እንዴ ቃል ኪዳን ከተገባላ ሰባት ጊዜ ምን አስሞታት? ቃል ኪዳን ተገብቶላችኋል የምትሉ ከሆነ በቃል ኪዳናቸው ነው ያወጡት የምትሉ ከሆነ በራሳቸው እኮ አይደለም እኮ በራሳቸው አላልንም። በተሰጣቸው ቃል ኪዳን ነው የምትሉ ከሆነ ይሄው እዚህ እዚህ ክፍል ላይ ብቻ ይህንኳ ብንመለከት የተሰጣት ቃል ኪዳን ከየሰጣት ቃል ኪዳን ካለ በቃ አውጫቸው ሰጥች የሸለደ ቃል ኪዳን ለምን አላላትም? ለምን እኔ እንደ ሞት ኳንች ሙቺ ለምን ይላታል? በመጀመሪያ ይህን ኮንቨርሴሽን ማነው የቀዳው? ማነው የዘገበው? እኔ በጣም ያዝቀኛል ሁልጊዜ ሳንበው። ማነው በቦታው ግን ተገኝቶ ይህንን ዘግቦ ነገረ ማርያም ላይ የጻፈው? ይህን ተረት የጻፈው ከተረፉት ሰዎች አንዱ ይሆኑ? ወደ ምድር ተርፌያለሁ ብሎ ለቤተሰብ ሲደውል ወይ ደግሞ መልእክት ሲልክ የላከው ይሆን ቀልደኞች ናችሁ መቼም፣ እናንተ እሺ፣ ጥሩ ይሄ ነገር እውነት ነው ብለን እናስብ። እውነት ከሆነ በተገባላቸው ቃል ኪዳን የሚያድኑ ከሆነና ቃል ኪዳን የሰጣት ከሆነ የሰጣት ቃል ኪዳን እያለ እንደገና ሙሽ ለምንድን ቢላት እንደ ሰጣት ረስቶት ነው ነው? ውሸታችሁን ነው ቃል ኪዳን ተሰጥቷችኋል ስትሉን? ባልተሰጣቸውም ቃል ኪዳን ሞተው የሚያድኑ ማርያሞች አሉ እዛ ቤት። አንዴ ሳይሆን ሰባት የሚሞቱ ለፍጥረት መጽደቂያ ሆና ተገኝታለች ይላል። ለፍጥረት መጽደቂያ ሆና የምትገኝ ቃል ኪዳን ያልተሰጣት ማርያምም አለች እዛ ቤት። ሰው ለፍጥረት መጽደቂያ ሆኖ ሞቶ የተገኘበት ቤት ነው የኦርቶዶክስ መጽሐፍ የሚያወሩ ስለዚህ፣ እንኳን በተገባላቸው ባልተገባላቸው ያወጣሉ እያለ የሚናገር ተረታም ተረታም መጽሐፍ ነው። ተረታም አስተምሮ ነው እናንተ ቤት ያለው ስለዚህ መታችሁ እንትን ከሆነ ምንድን ነው መሰለ ኤርሚ ምናምን አትበሉ። ይሄ አንዱ ነው አንዱ ነው። ሌሎች ገድሎች ደግሞ ገልጸ እናሳያቸዋለን። ባልተሰጣቸው ባልተሰጣቸው በራሳቸው ፈቃድ ራሽ አንድ ቦታ መጥቶቴ እንቆርጣለሁ ብለ አስፈራርታ፣ ቃል ኪዳን ከሰጣት ምንድን ነው የምታስፈራረው? ኢየሱስን ቃል ኪዳን ከሰጣት ለምን ጠለዋን ሚዛኑ ላይ ጣል አርጋ የምትሸውደው? ኢየሱስን እኛ የምትሸውድ ማርያም አናቅም። እኛ ንጹህ በጣም ቅድስት የሆነች ጨዋ የሆነች እናት ነው የምናውቀው። ያው ማርያም የእኛን እናንተ ስለማይገናኝ ነው ቃል ኪዳን ከተሰጣት ለምንድነው ጥቷን የምትቆርጠው? ለምንድነው ጥላዋን የምትጥለው? ለምንድነው ሰባት ጊዜ የምትሞተው ነው። አንዳንዴ የማይሰጣት ጊዜ አለ፣ ከእሷም የሚጠበቅበት ጊዜ አለ። እንዴ በልክ አድርጉት እንጂ ተረታችሁ። ቴንክ ዩ ቀጥሉ። ኤርሚዬ ዳጊ ቪዲዮ ላሳያችሁ፣ አንድ ቪዲዮ ምናልባት እሺ። ኤርሚዬ ግን ይለም ባይ ዘው አይኖር አለ የሚዋ ይቀጥል አይ፣ አትደንግጡ የሚለውን ወደ አታላግጡ እንድትቀይርልኝ ፈልጌ ነው። አንተ ስትቀጥል ጠራችሁ። ኤርሚ አትደንግጡ የሚለውን አሁን የአብዴት አድርጌዋለሁ፣ አታላግጡ በሚል የብጭነታቸው አትደንግጡ የዘማሪ ዳጌ አታላግጡ አታላግጡ፣ አይዟችሁ ተለጥናል።

አንድ ድጋሚ እንትን ላቁም ላቁምና ከዛ አንተ ተቀጥል ሄድበትብርኖሜ ሌላም ይሄኛውና ፓትሪያርኩ ጳጳሱ የተናገሩትንም ልክ ይላሉ። ተመሳሳይ ነው ሁለቱም፣ የሳቸውም ንግግር እሱንም እንድታሳየው ርሜ፣ አንድ ላይ ማለት ነው። የጳጳሱንም ቴሌግራም ላይ አለ። የቤካ ስልክ አለህ ነው ልክ ይልሃሉ አለው ካለው ይለዋል። ብሩኬ አን የዛሬ አራት ስድስት አመት አራት አመት አካባቢ ነው ስልካችንን የተላወጥ ነው። ሌላም ደግሞ ሊቀሊቅ አሁን ትዝራም ያሉት ነገር አለ አይደል ብሩኬ፣ ሰምተዋል። እሳቸው ያሉትንም ያው እንግዲህ በእድሜ ነው የምናከብራቸው፣ በትምህርታቸው ነው የምናከብራቸው አጋጥቃጥለ ወንድምነት ቤካ ይቀጥል። ከዛ እኔ እዚህ ደግሞ እከፍተዋለሁ። ነው አንተ እሱን ክፈት፣ እኔ እዚህ ከፍታለሁ። ዘንድሮ በየቦታው ነው የምንከፍተው። የእነሱን የዘመናት ጉድ ክፈተዋ እንዴ ኤርሚ። ይሄንን ራሱ ቪዲዮ ልክ የላሉ በይዞ ልካው ነበር። ቢኒ ማነው እኮ ላክልኝ። አንተ ነው ይላክልኛ ወንድ ምነት። ያ ክፈተው ወንድ። ቤካ ያቺ ቤዛ አቺ ቤዛ አንተ